መንፈስ ቅዱስ አሐዱ አምላክ በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቅዱስ ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር የእግዚአብሔር ሰላምታ ይብዛላችሁ። እንደምናላችሁ እንደምንከረማችሁ፣ እንደ እግዚአብሔር መልካም ፈቃድ ዛሬም የሐዲስ ኪዳን ትምህርታችን የማቴዎስ ወንጌል ነው። የምንከታተለው የምንማማረው የቅዱስ ማቴዎስ ወንጌል ምዕራፍ ስምንት እንማራለን። ምን ይላል? በውስጡ ምን አለው? ምን ታሪክ ይተርካል? ስለ እኛስ ምን ይነግረናል? የሚለውን በዝርዝር እንመለከታለን ማለት ነው። ጌታችን አምላካችን ኢየሱስ ክርስቶስ እንግዲህ ያው አንቀጸ ብፁዓን እስከዚህ እስከ ምዕራፍ ስምንት ነው ብለናል። ከምዕራፍ አምስት ጀምሮ ይሄ የመጨረሻው የአንቀጸ ብፁዓን የመጨረሻው ምዕራፍ ነው ማለት ነው። ከተራራው ሲወርድ ጌታችን፣ ወንዘ የወርድ ጊዜ ኢየሱስ እምደብር ተለው፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተራራው በሚወርድበት ጊዜ ቅድሞ ወደ ተራራው ወጣ ፉን ከፍቶ አስተማረ ብለን ጀምረን ነበር። አሁን ደግሞ ከተራራው በሚወርድበት ጊዜ ቀርበ ሃቤሁ አሃዱ ዘለን አንድ ለምጻም ሰው ወደ እርሱ ቀረበ ይላል። ወደ እርሱ ቀርቦም አቤቱ አለው እኔ ማንጻት ከወደድክስ እኔን ማንጻት ትችላለህ፣ ፈቃድ ይሁን ጌታዬ፣ ከዚህ ከለምጽ አንጻይ ብሎ ወደ እርሱ ጮኸ ነው የሚለው። ዳሰሰውና ፈቅጃለሁ፣ ንጻ አለው። ያን ጊዜ ከለምጹ ነጻ። አሁን ላይ እየነገረን ጌታችን አምላካችን መድኃኒታችን ከተራራው ህዝቡን አስተምሮ ሲወርድ ለምጻሙን ባገኘው ጊዜ ከፈቀድ ከአንተስ እንደው ትክል አንጾቴ ፈቃድ ከሆነስ ማንጻት ትችላለህ፣ አንጻ አንጻኝ ይባክን ብሎ ይሄ ለምጻም ሰው ወደ ጌታችን ይዝ ቀርቦ መጮውን፣ እርሱም ደግሞ ፈቅጀልህ ያለው ንጻ ብሎ ከለምጹ እንዲያነጻው ይነግረናል። የመጀመሪያው አንቀጽ ይሄ ነው፣ መግቢያው ማለት ነው። ከዚያ ቀጥሎ ሁለተኛውን አንቀጽ ስንመለከተው ወደ ቅፍርና ቅፍርናሆን በገባ ጊዜ አንድ የመቶ አለቃ አገኘ ብሎ ወደ መቶ አለቃ የመቶ አለቃ ታሪክ ነው የሚተርክልን ማለት ነው። በጣም በሚገርም ሁኔታ የዚህ ሰው ታሪክ ደግሞ በጣም ለየት ይላል። ከሁሉም በጣም የሚደንቅ ታሪክ ያለው ሰው ነው። እኛ ብቻ አይደለም የምንደነቀው ሰማይና ምድርን የፈጠረ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ራሱ የተደነቀበት ሰው ነው። በእውነቱ ሰብኮታል። የዚህን ሰው ሕይወትም ጌታችን ኢየሱስ ክርስቶስ እንዴት እንደሰበከው ይህ ሰው ልጁ ሽባ የነበረ ምግብ ቆርሶ መብላት፣ እንጀራ ቆርሶ መብላት፣ የማይችል ውሃ መጠጣት በእጁ የማይችል እግሩ መንቀሳቀስ የማይችል ቤቱ ተቀምጦ የሚውል በጣም አባቱ መቶ አለቃ የሆነ ብዙ ሺ ወታደር በስሩ የሚያዝ ትልቅ ስልጣን ያለው ብዙ ገንዘብ ያለው በገንዘቡ በስልጣኑ ማድረግ የሚችለውን ነገር ሁሉ ያደረገ ግን ስልጣኑም ገንዘብ መፍትሄ ሊያመጣለት ያልቻለ እጅግ ተጨንቆ የነበረ ደግሞም ደግሞ ከሁሉም በላይ ደግሞ ጥሩ አማኝ የሆነ ሰው እንደሆነ ያስረዳናል መጽሐፉ ማለት ነው። ይህ ሰው የመጣው ከቅፍርና ሆም ነው። ወደ ኢየሩሳሌም በምኩራብ ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ እየገሰገሰ መጣ። ይሄ ከቅፍርና ሆም የመጣው ሰው ወደ ኢየሱስ ክርስቶስ ገባ። ቀርቦም ጌታዬ፣ አንድ ልጅ ያለኝ እሱ ከልጅነቱ ጀምሮ እጁም እግሩም ሽባ ነው፣ ቤት ተቀምጦ ይውላል። እኔ ባለስልጣን ነኝ፣ መቶ አለቃ ነኝ። ከስሬ ብዙ ባለስልጣናት አሉ። አንዱን ውጣ፣ አንዱን ግባ ማለት እችላለሁ ማዘዝ የምችለው ብዙ ባለስልጣን አለ። ብዙ ገንዘብ ነበረኝ። በገንዘቤም ሆነ ግን በስልጣኔ ልጄን መታደግ አልቻልኩም፣ ማዳን አልቻልኩም። ብዙ ገንዘቤን ለባለመድኃኒቶች ሰጠው። ባለመድኃኒቶች ልጄን መፈወስ አልቻሉትም። ስልጣኔንም ተጠቀምኩኝ። በስልጣኔም ግን ልጄን ማዳን አልቻልኩም። ስልጣኔ ለእኔ ጥቅምና ለምግብ ለመኖር ካልሆነ በስተቀር ለልጄ መፍትሄ ሊሆን አልቻለም። ገንዘብም እንደዚያው። ስለዚህ ሁሉን ነገር ማድረግ የምትችል የዓለም መድኃኒት ወደዚህ ምድር እንደመጣህ ሰምቻለሁ፣ ተምሬያለሁ፣ ዝናህን ሰምቻለሁ። በዝና ብቻ ሳይሆን ሰምቸ ሳይሆን አመኘም ጭምር መጥቻለሁ እና እይደል ወከ ትባት ተጠፈረ ቤት ያለ አዘዝ በቃለ ከሄወልደ ወደ ቤተ ጣራ እንኳን ወደ ፍልስጤም አይደለም ቀርቶ ወደ ቤተ ጣራ እንኳን ልትገብ አይገባህም። ቃል ብቻ ተናገር ልጅ ይድናል፣ ብሎ ጌታችን አምላካችን መድኃኒታችን በፍጹም እምነት የጠየቀ መቶ አለቃ ሰው ነው። በጣም በሚገርም ሁኔታ ይህ በአፉ የተናገረው ብቻ ሳይሆን በልቡ ያለውን በአፋውቱ የተናገረ አፍና ልቡ የተስማማለት ሰው ስለሆነ የአምስት ገባ ህዝብ፣ ቅድም ያለው ህዝብ አንቀጸ ብፁዓን የተለዩ ህዝብ እየተከተለው ከዚያ መካከል እንደዚህ ሰው ግን አማኝ አንድም እንኳን አልተገኘም። ለዚህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲናገር ይህንን በዚህ ምዕራፍ ላይ ስንመለከተው የሚነግረን ነገር ምንድነው? ወደ ቤት ጣራ መሄድ አሁን ዛሬ አንዳንድ ጊዜ ወደ ቤት መተንኛ ከቤታችን ወደ ቤተክርስቲያን መጣና ታምን እንኳን መተን ጸበል ስንጠጣ ያዲነን ይሆን ወይስ እንደው አያድነን ይሆን የምንጠራጠር ብዙዎች ነን። እምነቱን ተቀብተን እድን ይሆን አልድን ይሆን ይድን ይሆን አይድን ይሆን ብለን የምንጠራጠር ብዙዎች ነን። ይህ ሰውዬ ግን ወደ ቤቴ መምጣት አይጠበቅም ኢየሩሳሌም ሆነህ ፍልስጤም ቅፍርናሁም ያለው ልጅ ይድናል። ቃል ብቻ ተናገር ነው የተናገረ ሰው። አንድ ቃል ብቻ ተናገር ማለት አካላዊ ቃል ኢየሱስ ክርስቶስ አንተ ተናገር ማለት ነው። ሁለተኛው ቃል ብቻ ተናገር ማለት እግዚአብሔር አምላኬ ሆይ አንተ ያለ መድኃኒት ነህ፣ ፈቃድ ይሁን ማለት፣ ልጅ እንዲድን ያንተ ፈቃድ ይሁን ነው። ልጅ ሂድ ብሎ ጌታችን ተናገረ። ያ ሰው ሁለት ቀን ተጉዞ ወደ ቤቱ ሲሄድ ከሁለት ቀን በኋላ ልጁን አገኘው። እንደው እንደው እየዘለለ ሽባ የነበረው እጁ ነበረው ተተርትሮ ቀንቶ ረቶለት ከሕፃናት ጋር አብሮ ከወንድሞቹ ከቤተሰቡ ጋር ከሰፈር ልጆች ጋር እየተጫወተ አገኘው ነው የሚለው በትርጓሜ ሊቃውንት። ከዚያም በኋላ ሄዶ ይህን ሲናገር አንተ ልጄ ማን አዲያነ? ሲለው የአዲያነ ግን አላውቀው። መቼ ዳንክ? ሲለው ከትናንት በፊት ድኛ አለው አለ። በዚህ ሰዓት አለ፣ ስድስት ሰዓት ላይ ጌታችንና ሰው የተነጋገሩበት ሰዓት ነው እና አጠቃላይ የዚህ ሰውዬ እምነት ዘወር አለና፣ ጌታችን የሱስ ክርስቶስ እሱን ከሸኘ በኋላ ህዝቡ ምን አላቸው? አማን አማን ብለ ክሙ ኢረከብኩ ዘከመዝ ብእሲ በውስጥ እስራኤል። እምነት በውስጥ እስራኤል እንደዚህ አይነት አማኝ ሰው እስካሁን ድረስ በእስራኤል አማኝ ሰው እንደዚህ አላገኘውም ብሎ ያን ሁሉ ህዝብ በዚህ ሰውየ ይወሰብኳል ማለት ነውና፣ ይህንን የዚህን ሰው ታሪክ በደንብ አድርጎ ይገልጻል ማለት ነው። ከዚያ ቀጥሎ ደግሞ የጴጥሮስ አማት መፈወሷን ቢነግረን ማለት የጴጥሮስ ማለት ሐዋርያው ማለት ነው። ሐዋርያው አማት አለችው። ሚስቱን አልገለጠም እንጂ አማት እንዳለው ገልጧል። እሷ በንዳድ ታማ ነበረ፣ ወይም ይሄ ወባ የምንለው በተለምዶ በዛ ታማ ተሰቃይ ነበረ። ከዚያ በኋላ እሷን ደግሞ ዳሰሳትና ፈወሳት ከህማሟ ብሎ ይህንን ይገልጻል። ከዚያ ቀጥሎ እንደገና ደግሞ ከብዙ ደዌ ስለዳኑ ሰዎችንና በመሸ ጊዜ አጋንንት ያደሩባቸው ሰዎችን ወደ እርሷ መጡ። አጋንንትን በቃሉ አወጣቸው። ብዙ ሕመምተኞችን አጋንንት ያደሩባቸው ሰዎችን ሰብስበው ወደ ጌታችን አምጥተው አድንልን ብለው ሰዎች መጠየቃቸውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ከደዌያቸው መፈወሱ እና ማዳን ይነግረናል። ሌላው እንደገና አንድ ጸሐፊ ሀገር ወደ እሱ መጥቶ መከተል እንደፈለገ እንደጠየቀው ወደምትሄድበት ሁሉ ልከተል አለው። ጌታችን ኢየሱስ ክርስቶስም ለቀበሮች ጉድጓድ አላቸው። በጣም የሚገርመው። ሊቃውንት ይህንን መተርጉማን ሲያብራሩት ጽንሰ ሀሳብ ትርጓሚ ይባላል እና ይሄ ግዝ ገጸ ንባብ ትርጓሚ አለ፣ አንድምታ ትርጓሚ አለ፣ ግዝ በግዝ ትርጓሚ አለ፣ አተታ ትርጓሚ አለ፣ ይሄ ታሪክ አለ። ከዚያ ውጭ ደግሞ ጽንሰ ሀሳብ ትርጓሚ ሲያስቀምጡት ይህ ሰው ጸሐፊ ሀገር ነው። ማለትም ይሄ ኦሪትን ጠንቅቆ የሚያውቅ ያው የሀገር ጸሐፊ ወይም መሪ በስልጣን ላይ በታላቅ ስልጣን ላይ ያለ ከአይሁድ መካከል ያለ የፈሪሳውያን ወገን ነው እና ጌታችን ኢየሱስ ክርስቶስን ልከተልህ አለው። እሱ የፈለገው ሰማይና ምድርን የፈጠረ የተሸለመ የአማረ ዓለምን በቃሉ የፈጠረ ማ እሱ በዚህ ምድር ላይ መቶ ምን አይነት ዓለም ላይ ይኖራል ቤቱን አይታወቅም። ማደሪያው ልወቅ አይነት ነገር ነው። የጌታን ማደሪያ ለማወቅ ነው። ጌታችን የልቡን ያውቃልና ልከተል ሲሆን ተከተለኛ። ሲከተለው ግን የነገረው ነገር አለ እንደው ዝም ብሎ አትከተለኝ፣ ከመከተል በፊት ልንገርህ፣ አለው። ምክንያቱም ላይዋፈ ሰማይኒ ምጽላል ቦሙ፣ ለሰማይ ወፎች መጠለያ አላቸው። ሳር ቅጠሉ እንዲጠለሉ ዛፉን ፈጠረላቸው። እዚያ ተጠለው ወይም ሰዎች ቤት ይሰራሉ። ከሰው ቤት ተጠግተው ቤት ሰርተው እነሱም ይኖራሉ። ለቆናጽል ግበበቡም ቀበሮዎችም ደግሞ በምድር ላይ ጉድጓድ የገደል ስንጣቂ ግበ በምድር የምድር ጉድጓድ ተዘጋጅቶላቸዋል። በዚያ ውስጥ ያድራሉ። ይህን ሁሉ የፈጠርኩት እኔ ነኝ ማለት ነው። ወልደ ጓለም የውሰ አልቦቱ ምጽላል ሀበ ያሰምክ ቦቱ እርሶ ራሱን የሚያስጠጋበት እኔ ግን የሰው ልጅ ወይም የሰው ልጅ እሱ ራሱን የሚያስጠጋበት ቤት የለውም፣ ማለት እኔ ማድሬ የለኝም ብሎ ጌታችን ኢየሱስ ክርስቶስ ለነኝህ ከተልህ ላለው ሰውና መሰል አስተሳሰብ ላላቸው ሰዎች መልስ መስጠቱን ይነግረናል ማለት ነው። ከዚያ ቀጥሎ የምንመለከተው ሌላው አንቀጽ ደግሞ ወደ ታንኳ በወጣ ጊዜ ደቀ መዛሙርቶ ተከተሉት እነሆም የባህሩ ማዕበል ታንኳውን አንቀጠቀጠው ይላል። ያ ማለት በባህር ላይ ጌታችን ኢየሱስ ክርስቶስ በሚሄድበት ጊዜ ጌታችን ተኝቶ ሐዋርያት ታንኳው ላይ ሁነው ተጨንቀው ነበር። ማይበል ተነስቶ እያስጨነቀው በነበረበት ሰዓት መርከቡን ወይም ታንኳውን ሐዋርያት ተነስተው ወይቤልዎ አዲንን ከመ ኢንሙት ለምን ትነውም ንቃህ እግዚኦ አቤቱ ንቃ፣ ለምን ትተኛለህ? ልንሞት ነው፣ ከምንሞት አንተ አዲደን ብለው ወደ እርሱ መጮኋቸውን እርሱም ደግሞ ከተኛበት ተነስቶ ተንሳ ወገዝ ተጾሙ ለነፋሳተኒ ወለማይበለባይረ የባህሩን ማይበልና ነፋሱን ተነስቶ እንደገሰጸውና አርመመ ሁሉም ነገር ጸጥ እንዳለ በዝርዝር ይነግረናል። ከዚያ የመጨረሻውን አንቀጽ በዚህ ምዕራፍ ላይ ስንመለከተው ጌታችን አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ ይህንን ማዕበሉን ጸጥ ካደረገ በኋላ ወደ ጌርጌስኖን ሀገር በደረሰ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተቀበሉት። እነርሱም ማንም በዚች መንገድ ማለፍ እስከማይችል ድረስ እጅግ ክፉዎች ነበሩ። ባዩትም ጊዜ የእግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደኛ መጣህ? እያሉ ጮኹ። ከዚያም ጊዜም የሪያ መንጋዎች ከነርሱ ርቀው ተሰማርተው ነበረ። እነዚያ አጋንንትም ከወጣንስ በሪያዎች መንጋ እንድናድር አሰናብተን ብለው ጌታችን መጠየቃቸውን እርሱም ተነሱና ሂዱ ብሏቸው ከሰው ወጥተው ወደ ሪያ መሄዳቸው ሪያዎቹ ደግሞ ወደ ባህር እየጸደፉ የሮጡ መግባታቸውን በዝርዝር ይነግረንና ትምህርቱን ያጠናቅቃል ይህ ምዕራፍ ማለት ነው። የመከረን የገሰጸን፣ ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን ይቆየ።